ተራስ ልብለ ስለሚፍጥህ መሞት ቅድም ተናገሩ። ነፍሳቸውን በገነት ወይ በጀነት ያስገባ። ሰባ ልጃገረድ ይደርስልህ ስለሚያገኙ እሳቸው ተገላገሉ። አስተምሮህ እስላም አስተምሮ እኮ ጀነት ስገባ ሰባ ልጃገረድ ይደርሳል። በቀየቆ ነው ሰባ ፈውዚያ። ስለዚህ እሳቸው የተባረቁ ናቸው። እብዱም ጤነኛውም ነው ለእግዚአብሔር ክብር ብሎ የሚዋሸው በክርስቲያኑ ሕዝብ ዘንድ ማለት ነው። ሞጣ ለእግዚአብሔር ክብር ብሎ ቀጥታ እየዋሸ ነው። ከአሁን በፊት ቁርአንን በእንግሊዝኛ እያነበብኩ ነው ብሎ ነበርና ትናንትና የሀጂ ሙፍቲን ሞት መሰረት አድርጎ ቀጥታ ለእግዚአብሔር ክብር ብሎ ሲዋሽ ነበረ። ቁርአን ላይ አለ ብሎ ሲዋሽ ነበረ። ሞጣ እኔ ቻሌንጅ ያደርግሃለሁኝ ከቁርአን ሰባ ሁለት ሚስት ታገኛላችሁ በገነት የሚል ካሳይ ማለት ነው አንደኛ በእንግሊዝኛ ቁርአን አነባለሁ ያልከው ውሸትን ነው ለጉራ ነው አንባቢ ነው እንዲባል ነው እንጂ አፈን የከፈትከው ቁርአንን አላነበብኩም በአንጻሩ ከቁርአን ይልቅ መጽሐፍ ቅዱስ ላይ ነው አንድ ሰው በመንግስተ ሰማያት በገነት መቶ እጥፍ ሚስትን ማግኘት እንደሚችል የሚያስተምረው ኢየሱስ ክርስቶስ ለወንጌል ብሎ መከራን ያየ በመንግስተ ሰማያት መቶ እጥፍ ሚስትን የማይቀበል የለም ብሏል የኢየሱስ ክርስቶስ ሐዋርያቶች ጴጥሮ ጳውሎስን ጨምሮ መከራን ያዩ የተገደሉ ናቸው በመድር ላይ መቶ ጥፍ ሚስት አላገኙም። ስለዚህ እነ ጴጥሮስ ራሱ ኢየሱስ እነ ጳውሎስ፣ እነ ቶማስ፣ እነ ዮሐንስ መቶ ጥፍ ሚስት በገነት ይጠብቃቸዋል ማለት ነው። ይህም ብቻም ሳይሆን የሀጂ ሙፍቲን ሞት አብዛኛው ኦርቶዶክስ ማህበረሰብ አባታችን አባታችን ሲል ነበር። ሞጣ የጎጃም ኦርቶዶክስ ነው። የጎጃም ኦርቶዶክስ ሽንፊላ ብሎ ታጥቦ አይጠራም። የሀገራዊነት እንዲህ ነው እንዲህ ነው የለም። በቃ የጎጃም ኦርቶዶክስ ሽንፊላ ታጥቦ የማይጠራ አገራዊነትን የማይቀበል በቃ ሙስሊም አማራ መቀበል የማይወድ ድንቁርና አናቱ ላይ የተሰራበት ፒፕል ማለት ይሄ ነው። ሲቀጥል ደግሞ ሰው እንዴት ሲዋሽ አያፍርም? አይደብራቸው? ምኳየ እግዱም ጤነኛውም ክርስትናው ላይ ስትሄድ ሀይማኖት እቅበት ላይ ምንሰራለን የሚሉት በፖለቲካው ምግቱ የሚያንቦጭ አብርቁት ጀስት መዋሸት የሆነ ሳትስፋክሽን ነው እንዲህ የሚሰጣቸው አያሳፍራቸው። በኢስላም ውሸት ሀራም ነው። ውሸት ክልክል ነው።

ወጥ የሆነ ነገር የለም። ግማሹ ጣይፍ ነው ይላል ግማሹ ገሪብ ነው ይላል ግማሹ ሰሒሕ ነው ይላል። የሀዲሱ ደረጃ ቁርጥ ያለ ነገር የለውም። ወይም የሃይማኖት አባቶች ስኮላሮች ወይም እንደሚባሉ ምንድነው በክርስትና ዋፍ ምድነበ የሚባሉ እነዚህ ኮሜንተሮች ኮሜንታተሮች የሚባሉት ኮሜንተር የሃይማኖት አባት የኮሜንተር የሚባሉት ኮሜንተሮች ምንድን ነው ያሉት? ለምሳሌ በእኛ በቋንቋ ሺህ ጊዜ ነግሪህ እንላለን። ሺህ ጊዜ ነግሪህ ብሎ ብሎ ማለት በተደጋጋሚ ነግር፣ ይሄ ማለት እንጂ የተናገሩ አንድ ሺ ጊዜ ነው ማለት አይደለም። ወይም ሲናገር አንድ ሁለት ሶስት እያለ እየቆጠረ አይደለም። የቁጥርን ግነት ለመግለጽ እንጂ ሰባ ሁለት ሴት መደርደር አይደለም። አንደኛ ነገር የታሪኩን መነሻ ደግሞ ሰማዓት ለሆነ ሰው ነው እንጂ ለአማኝ አይደለም። ሀጂ ሙፍቲ አማኝ ናቸው እንጂ ሰማዓት አይደሉም። የተሰዉ አይደሉም። ለተሰዉ ነው፣ በጅሃድ ላይ ለተሰዉ ሰማዓት ነው። እንደዚህ ማንሽን ሽልማት ይሰጣል የተባለው እንጂ ረጌታ ሆይ ሉ ከካፊሮች ጋር አንዛለቅም። በዚህ አይነት ውሸታቸው ማለት ነው እና ሽራ ድጋችሁ አድርሱለት። የሙፍቲ በርካታ ያባት መሪዎች የተገኙበት ሽኝት ተደርጓል። አዝነው ነው የሄዱት አዝነው በብልጽግና መንግስት የሰራባቸው። አልነጃሺ ሲወድም ግን አፋቸው ይዘጉ፣ አፋቸው ይዘጉ። ከዛ የአክሱም ሙስሊሞች መፍት ከበር የሚሉ የአክሱም ሕዝብ ሲጨፈጨፍ የአክሱም ኢትዮጵያ ውስጥ የሃይማኖት አባትና አርቲስት በሞተ ቁጥር የትግራይ አክቲቪስቶች እና ከጦርነቱ ወዲ ያሉ ትግሬዎች ይወጡና እሳይ ሞተ አካል አርቲስት አክል የሃይማኖት አባት እሳይ ሞተ ጦርነቱ እንደግፎ ነበር ምናምን ይላሉ። እኔ በጣም ነው የምስቀው። በየትኛውም ዓለም አርቲስትና የሃይማኖት አባቶች መንግስት መጥቶ የምፈልገውን ስራ ስሩ ይላችኋል እንጂ የሃይማኖት አባትና አርቲስት መንግስትን ፈልገው አይሄዱም። በሚያስቅ ሁኔታ የትግራይ አክቲቪስትና የትግሬ ማህበረሰብ ከጦር ጦርነት ወደዚህ ያለው ህዝብ ሁልጊዜ ስንገደል ዝም ብላችሁ ምናምን እያሉ ይወቅሳሉ። በነገራችን ላይ ከጦርነታችሁ በፊት ኢትዮጵያ ውስጥ ያሉ አርቲስቶች፣ ታዋቂ ሰዎች፣ ሃይማኖት አባቶች ቄሱም፣ ሼሁም ሂደው ጦርነት አያስፈልግም ተው ብለው ሸምግሏል። ለምሳሌ ሀጂ ኡመር ሀጅ ኡመር ኤድሪስ ከተናገሩት አንድ የሚገርም ንግግር አላቸው። ብዙ ሰው የሚወደው ማለት ነው። አንበሳ አንበሳን አይበላም፣ ተሁላ ተሁላን አይበላም። ያኔ ጎሳቸውን አይነቁም። የሰው ልጅ ግን ሰው የሆነውን የራሱን ጎሳ ይገድላልን? ትገዳደላላችሁ እያሉ በተለያየ ቦታ ጦርነትን ሲቃወሙ ሲሸመግሉ ነበር። የትግራይ ማህበረሰብ አሻፈረን፣ የሃይማኖት አባትም የታዋቂ ሰውም የአርቲስትም ሽምግልና አንፈልግም፣ ጦርነት ባህላዊ ጨዋታችን ነው ብለው ገቡ። የብልጽግና መንግስት በድሩን ቀልጥሞ ቀልጥሞ ሲለቃቸው ሞትን ስንሙት የት ነበራችሁ? ጦርነት አትግቡ ተምናችሁ እኮ ተለምናችሁ። ይብላችኋል ስትሞቱ ዞራችሁ ማህበረሰቡን ትወቅሳላችሁ፣ የራሳችሁን ውቀሱ። በነገራችን ላይ ያለፈው አልፏል፣ የሞተው ሙቷል፣ የሚሞተው የሚሞትበት አልፎ ይሞትበት። የእናንተም ህዝብ በጦርነት የሞተው ሙቷል፣ ይረፍበት። እናንተ አቅል ካላችሁ፣ አሁንም ቢሆን ትግራ ላይ ጦርነት እየተዘጋጀ ነው። የትግራይ የፖለቲከኞች ህዝቡን ለጦርነት እያዘጋጁ ነው። ጦርነት እንዲቆም ተቃውሞ ኦኬ። እኔ ኮ ግርም ነው የሚለኝ አላህ እናንተ እኔ እኮ ግርም ነው። አማራ ክልል እና ትግራይ ክልል 99% ምንድን ነው የኦርቶዶክስ ማህበረሰብ ነው። ሃይማኖተኛ ነን። ከእኛ ውጭ ከኦርቶዶክስ ውጭ ሀገር አይገዛም ትላላችሁ። የሃይማኖት አባቶቻችሁ እንኳን ሲለምኗችሁ አትሰሙ አትሰሙ። የሃይማኖት አባት ሲለምናችሁ እሪ ብላችኋል አይደል? አሁንም ብላለሁኝ ትግራይ ላይ የሃይማኖት አባት ካለ ሙስሊሞችን፣ አትጨቁኗቸው ኦኬ አትጨቁማቸው ሃይማኖት ብሎ ማለት ፈራሃ ፈጣሪነት አይደለም። የእናንተ ኦርቶዶክስነት ፈራሃ ፈጣሪነት አያስተምራችሁም እንዲ ኦኬ። ሙስሊሞቹን አትበድሉ። ሙስሊምን መበደል ብልጽግናን እንደማሸንፍ ቆጥራችሁት ከሆነ ብልጽግና በንጤ ነው። በነገራችን ላይ በዙ አጋጣሚ ኢቪል ብልጽግና እሱ አደለም። ጥፋት ጥፋት ራሳችሁ ናችሁ። ይመጡና ሙስሊም ላይ ችግር ሲፈጠር እዚህ ቲክቶክ ላይ ያየናቸው ትግራዋይ መሆኑ በቃ አክቲቪስቶቹ ይወጡና ሙስሊሙ ማህበረሰብ ጋር የሆነ ነገር ኮሽ ሲል ደግ ሆናችሁ። የጦርነቱ ጊዜ እንደዚህ ብሎ እንደዛ ብሎ። የጦርነቱ ጊዜ እኮ ጦርነት ስንቃወም ነበር እኮ። ደግሞ ነጃሽን ያፈረሳችሁት እራሳችሁ ናችሁ፣ ራሳችሁ ናችሁ። የጦርነቱ ጊዜ ጁንታ ምንድን ነበር ሲል የነበረው ዋሃብያን እየገደልን ነው ሲል ነበር። ከጴንጤ ጋር ከጴንጤ መንግስት ጋር ከብልጽግና ከኢቫንጀሊካን መንግስት ጋር ጦርነት ገጥሞ ዋህብያን ገደል እያሉ በየመስጊድ ውስጥ ካካ ስትሉ ቁርአን ስትቀዱ ብረድስት ውስጥ ካካ ስትሉ ቁርሌ ካካ ስትሉ የነበራችሁ ካካ ታሪክ ንጡታቸው ያለፋችሁት ነጃሽን ያፈረሳችሁት እናንተ ናችሁ። የብልጽግና መንግስት ስም ለማስጠፋት ማለት ነው። በተደጋ እኔ በቃ ችግሩ አሁን ለምሳሌ ባለፈ ሸግር ሲቲ ራሱ የብልጽግና መንግስት መስጊድ ሲያፈርስ ደጎናችሁ ሙስሊሞች ጦርም ሳትቃወሙ አላሉ። ጦርትን እኮ ተቃውመናል እኮ ግን አልሰማችሁም። እንዲህ አላችሁም ግን ስትቀምሱ መንግስት ቀልጥሞ ሲለቃችሁ ጊዜ ጥፋታቸውን ወደ ማህበረሰብ ማዞር ጀመራቸው። አሁንም እኔ ያሉ በነገራችን ላይ ይሄ የጁንታ ጦርነት ከመጀመሩ በፊት ጦርነት እንዲሆን ሲወግሩ ለነበሩ ትግሬዎች ማለት ነው ኢትዮጵያ ውስጥ አርቲስትና ሃይማኖት አበት በሞተ ቁጥር እየወጡ አፋቸውን ሲከፍቱ አፋቸው መዘጋት አለበት። እንዲህ ብለው ራሳቸው ጦርነት እንደገቡና ህዝብ እንዳስጨፈጨፉ ሊነገሩ ይገባቸዋል። አሁንም ላይ ጦርነት ዝግጅት እየተደረገ ነው። አገሪቱን ኦርቶዶክስ መምራት አለበት በሚል እንደ ግመሹን የኋላ ታሪክ ለመመለስ የሚያስቡ ማለት ነው። ረፉ። ማንም የሚፈራቸው የለም እንነግራቸዋለን። ታሪካቸውን አንድ በአንድ እንነግራቸዋለን። በተለይ ለዚህ ለትግራይ አክቲቪስት ለዚህ ለሻቢ አክቲቪስት አድርሱን ሊሽር አድርጋቸው ትናንትና በነበረው ሀዘን በጣም በርካታ ኦርቶዶክሳውያን ሀዘናቸውን ሲገልጹ ይህ ሀዘን ኢትዮጵያዊ ሀዘን ነው በሚል ዝም ብለን ነበረ። ነገር ግን አንዳንድ የኦርቶዶክስ ፔጆች ድንበር እያለፉ ነው። ሙፍቲ አረባዊ አልነበሩም የሚሉ ቃላትን ይጠቀማሉ። ጭራሽም ሙጂባቢኖ ነው የገደላቸው እየተባለ ነው። በነገራችን ላይ ፈጣሪ ሰውን እንደሚወስድ ልታምኑ ይገባቸዋል። የኦርቶዶክስ ትውልዶች ማለት ነው። ሙጂብ አሚኖ የኦርቶዶክስን ፖለቲካም ሆነ ሃይማኖት ተናግሮ አያውቅም። ሙጂብ አሚኖ እንደ አንድ ሙስሊም ኢትዮጵያዊ ወጣት ምንድን ነው ያለው? በኢትዮጵያ ምድር ኦርቶዶክሱ ትውልድ ኢትዮጵያ ላይ ያለው መብት፣ ሙስሊሙም እኩል መብት አለው የሚል ጥያቄ ነው ያነሳው ያ ነገር በቃ አሳርሯችኋል። ኦርቶዶክሱ ብቻ ነው የበላይ መብት ያለው የሚል የድንቁርና አስተሳሰብ ስላለባችሁ ማለት ነው። በጣም የገረመኝ የኦርቶዶክስ ህዝብ ማለት ነው ከላይ የኦርቶዶክስ መምህራን፣ ዲያቆናት፣ ቄስ አንስቶ እስከ አርቲስቶቻቸው ስን እስከነ ቴዲ አፍሮ እነ መቅደስ ጸጋይ እነ መሰረት መብራቴ እነዚህ ሁሉ ሐጂ ሰውነት ይቀድማል ብለዋሉ እያሉ ነበር ሲያንፀባርቁ የነበረው። እናንተ ጭንቅላት ቢኖራችሁ ሐጂ። ሰውነት ይቀርማል የሚለው ንግግር የተናገሩት ቅኔ ነበር። ምክንያቱም ሀጂ ሙስሊሙን ማህበረሰብ የኢትዮጵያ እስልምና ጉዳዮች ከፍተኛ ፕሬዚዳንት ነው በሚመሩበት ሰዓት የሚመሩት እንትኑ የኢትዮጵያ እስልምና ጉዳዮች ህጋዊ እውቅና አልነበረው፣ ኢትዮጵያዊነት እውቅና አልነበረው። እናንተ አቅል ቢኖራችሁ በነገራችን ላይ ዶክተር ብትሉ የኦርቶዶክስ መንጋ ዶክተር ቢሆን አርቲስት ቢሆን ተመሳሳይ ድድብና ነው ያለባቸው። ተመሳሳይ መንጋ ናቸው። ከላይ ከሃይማኖት መምህሩ እስከ አርቲስቱ እስከ ተራው እስከሚር መሰመሰው ማለት ነው፣ ደደቦች ናቸው። ሀጅ እኮ ሰውነት እኩል ነው ሲሉ የነበረው ኢትዮጵያ ሙስሊሞች ከኢትዮጵያ ኦርቶዶክሶች ጋር እኩል አይደሉም ተብለን የኖረ ነው እኮ። እሳቸው እኮ ኢትዮጵያ እስልምና ጉዳዮች ላይ በነበሩበት ዘመን ሲለፉ የነበረው ምንድን ነው? የኢትዮጵያ እስልምና ጉዳዮች ኢትዮጵያዊ እውቅና እንዲያገኝ ነበር ሲለፉ የነበረው። ጠቅላይ ሚኒስትር አብይ ምን ብሎ ነው የፖሰተው ሀጂ ሙፍቲ ሼክ ዑመር እድሪስ በነበሩበት ዘመን የኢትዮጵያ እስልምና ጉዳዮች ሕጋዊ እውቅና እንዲያገኝ ይለፎ ነበረ ብሎ ነው የፖሰተው። በብልጽግና ጊዜ እኮ ነው እኛ ኢትዮጵያውያን ሙስሊሞች ኢትዮጵያዊ ናችሁ ተብለን እውቅና የተሰጠን። በኦርቶዶክስ ዘመን እኮ ኢትዮጵያዊ ሙስሊም ኢትዮጵያዊ አይደለም፣ ከኦርቶዶክስ ጋር እኩል መብት አልነበረው። እንዴ ሀጂ ያሳለፉትን ስቃይና ያሳለፉትን ዘመን ነው እኮ። ሰውነት እኩል ነው እያሉ የሚነጋገሩትን ቅኔ ነው። በነገራችን ላይ ይሄ የኦርቶዶክስ ውርደት ነው፣ ይሄ ውርደታችን ነው ሲናገሩ የነበረው እሳቸው ሲያስተዳድሩበት የነበረው እኔ ብዙ ጊዜ እሳቸው በነበሩበት የማኔጅመንት ስራ አግባብ ያለው ማኔጅመንት አልተሰራም ብዬ በወቅሳቸውም እሳቸው ማኔጅ የሚያደርጉት የነበረው ማዕከል ህጋዊ እውቅና ኢትዮጵያዊ ህጋዊ እውቅና አልነበረውም። ያ ነበር። እናንተ እናንተ አእምሮ ቢኖራችሁ እያሏችሁ ያላችሁት። እኛም ኢትዮጵያዊ ሙስሊሞች ኢትዮጵያዊ ነን። በነገራችን ላይ አሁን ላይ አማራ ክልል የኦርቶዶክስ አማጺ የሆነው ፋኖ በኢትዮጵያ የሚኖር ሙስሊም ነው እኮ ነው የሚለን እንጂ ኢትዮጵያዊ ሙስሊም ነው ብሎ እኮ አይቀበለንም እኮ በኢትዮጵያ የሚኖሩ ሙስሊሞች እኮ ስንባል ነው የኖር ነው። ሀጂ ምንድን ነው ያሉት? እኛ በኢትዮጵያ የምንኖር ሙስሊሞች ሳንሆን ሰው እኩል ነው ኢትዮጵያዊ ሙስሊም ነን፣ እንደ ኦርቶዶክሱ እኩል ኢትዮጵያዊ ዜጋ ነን እያሉ ነው ማስተላለፍ የፈለጉት ፖይንት ማለት ነው። እንዲሁም አባታችን ሞቱ ምናምን ሲሉ ሙስሊሞቹ፣ ክርስቲያኖቹ እንኳ አዘኑ ለምትሉ ነፍራቃ ሙስሊሞች ማለት ነው። እስኪ እኔ ግርም እኮ ነው የሚለኝ ነው በተለይ አሉ እስልምና እንዲ ነው እያሉ አፋቸውን በእስልምና ላይ ሲከፍቱ ኖረው፣ ስለ ሀጂ አባታችን ቅብጥብ ሶች እያሉ ሲኮስቱ፣ ሀጂ እኮ ጥሩ ናቸው ብላችሁ የምታቆለጳጳሷቸው እስልምና ያስተማራቸው ነው። በነገራችን ላይ ያንጸባረቁት አይ ድም በሀጂ ላይ አንዳንድ መጥፎ የተናገሩ ሙስሊሞችን አይ ያስተማራቸው በሀጂ ላይ አንዳንድ ነገር ያደረጉ ሰዎች ስተሰሩ ነው ያለው እንጂ፣ ሀጂን ያነጸ ኢስላም ነው። እናንተ ስትሳደቡ የነበረው ማለት ነው። አረ በነገራችን ላይ የኦርቶዶክስ መንጋ በጣም ተወዳዳሪ የሌለው ድድብና ነው ያለበት፣ ከላይ ከሃይማኖት አስተማሪ እስከ አርቲስቶቻቸው ያቶ ተራ እዚህም ኮሚኒቲ ላይ የምድመሰመሰው እንተውት እየቦሰጡ አረብ አልነበሩም። ምን ማለት ነው አረብ አልነበሩ ብሎ ማለት? ያኔ ከእስልምና ጋር እያያዙ እኮ ነው ት እንደ ሀጂ በእስልምናቸው እኳ እንትላይ ነው እ አይደራደሩም እኮ እስልምና ያነጻቸው ነው ለእናንተ ሲያስተምሯችሁ የነበረው።